ቡሩኬ ሸበላ ማለት ነው በዚህ ውበት ላይ ማለት ነው ሀይሚቾ ቅመማ የይቱ ድምቀት የሰው ፍቅር የሰው መውደድ ያላት ደግሞ ብትጨመርበት ቤተሰቦች ያስባችሁታል እዚ ውበት ላይ ውበት ተጨምሮ ማለት ነው እና በዚህ አጋጣሚ ያው አንዳንድ ኮሜንቶች ለምንድን ነው እኩል ማትፈርዱት ቡሩኬ ሀይሚ ከዳኒ ራቅ ይላል እሱስ ለምንድን ነው ከሱሲ የማይርቀው ለምንድን ነው እኩል ማንፈርደው ለምንድን ነው እኩል ማየት ያቃተን የምትሉ ኮሜንቶችም አላችሁ እና በትክክል እኔ ይቀበላለሁ ኮሜንታችሁን ትክክላችሁ። ሀይሜ ብቻ አይደለችም ከዳኒ መራቅ ያለባት ቡሩኬ ራሱ ከሶስ እኔ እኮ ብያለው። ያለው ሀይሜና ቡሩኬ አይናችሁን ገልጣችሁ ሶስ የምትባልና ዳኒ የሚባል ሰውዬ እናንተን ለመለያየት አዲስ አላማ ይዘው የመጡ ናቸውእና ሁለታችሁም እነዚህን ሰዎች ከሕይወታችሁ አስወጡ። ያለበዛ ሀይሜና ቡሩኬ ተግባብተው ወደ በፊት ፍቅራቸው አይመለሱም ብያለው። ቤተሰቦች በደንብ ካዳመጣችሁኝ፣ ይህንን የደገምኩት ለምንድን ነው ኮሜንት እያሉ ነው፣ ለምንድን ነው እኩል ማትፈርዱት ቡሩኬ ሀይሜ ጋር ብሩኬ ሃይሚን ዳኒ የተባለ ሰው እንዳታገኝ ዳኒ ጋ እንዳትሄጂ ሲል እሱ ሶ ሲል ለምን ያገኛታል? ትክክል ናችሁ ኮ ጌታም ትክክል ናችሁ። ብሩኬ ሀይሚን ዳኒ የተባለ ቤት እንዳትጂ ዳኒ የተባለ ሰው እንዳታይ ካለ እሱም ሶስ የተባለች ሴት የሴት ጓደኛ እንደምን ታደርግለታል ሲጀመር ጓደኛውም የወደፊት ደግሞ እግዚአብሔር ከፈቀደ ፍቅረኛው የምትሆነው ሀይምቸውን የመሰለች ሁሉን አሟል ተሰጠት ቅመም ካጠገቧዋለች እና እሱም ሶስ ይመራቅ አለበት። እኔ ብያለሁ፣ ቤተሰቦች በደንብ አላዳመጣችሁኝም፤ እንጂ በፊት የሰራው ቪዲዮ ላይ ዳኒም ከሶስ ይመራቅ፣ ይቅርታ፣ ብሩኬም ከሶስ ይመራቅ አለበት። እነዚህ ሁለት ሁለቱንም ከሕይወታቸው ካላስወጡ ሰላም አገኙም ብያለው፣ እና እኔ እንደዛ ብያለሁ። አንዳንድ ኮሜንቶች ካላዳመጣችሁ ነው እንጂ በደንብ እንደዛ ብዬ ተናግር ያለው ለብሩኬ ብቻ ያወገነን እንደምንመሰክር እያረጋችሁ ነውና እንደዛ አይደለም ቤተሰቦች ማለት ነው። እና ዳኒም ከሀይሚ ሕይወት መውጣት አለበት፣ ሶሲም ቡሩኬ ህይወት መውጣት አለባት። ጓደኛ ምናምን እነሱ ከመጡ ወዲህ ነው እንደውም እነዚህ ልጆች እንደዚህ የሆኑት። እውነቴን ነው የምላችሁ እንጂ ሀይሚና ብሩኬ ምንም የከፋ ቢሆን እንደዚህ እዚህ ድረስ ደርሰው አቁም። እውነቴን ነው እንዲህም አለመግባባት ውስጣቸው ገብተው አቅም። እውነቴን ነው የምላችሁ እና ሶሲም የራሷ የሆነ አላማ አላ። ዳኒም እንደዛው ሁለ ነገራቸውን ስራቸውን እዩ። ሶሲ ራሱ ብሩኬን ሰላም የምትልበት መንገድ ራሱ ይሁን አይሚን የማናደድ ሌላ እንዴ ማንም ሰው እኮ የራሴ ያለውን ሰው ማንም ሰው እንትን እንዲልበት አይፈልግምና፣ እኔ ተናግራለሁ። ቤተሰቦቼ ለብሩኬ ብቻ አይደለም ያልኩት ሁለቱም ከህይወታቸው ውስጥ ሁለቱንም ማስወጣት አለባቸው ብዬ ነው የማስበው። ሲቀጥል ደግሞ አረ ሀይሚና ብሩኬ የእውነት እኛ እኔ በበኩል ቤተሰቦቼ ጭቅጭቅ እንዴት እንዳስጠለኝ ጌታን ነው የምላቸው። ምክንያቱም መቼ ነው በፍቅር የሚመጡት? አሁን መቼ ነው? ትናንትም አለመግባባት ከትናንት ወዲያም አለመግባባት ተፈጠረ። አይንህም ማየት አልፈልግም፣ አጠገቤ እንዳትደርስ። ይሄ ደግሞ በመሃላቸው ያለውን ነገር የባሰ ክፍተት እየጨመረ ነው። አይሚም ተናዳ የምትናገረው አይንን ማየት አልፈልግም የምትለው ነገር እሱ ጋር የሆነ ነገር ይፈጥራል። እሱም ተናዶ የሚናገረው ነገር እና ብቻ እግዚአብሔር በመሃላቸው ይግባ። በዚ ውበት ላይ ደግሞ ሀይሚ እየተጨመረ